ለምንድን ነው ከትግራይ የምሸሸው? እመለሳለሁ። አቶ ጌታቸው ረዳ። በትግራይ በህወሓት አመራሮች መካከል ለወራት የቆየው አለመግባባት ተባብሶ አንደኛ ወገን በታጣቂ ኃይሎች በመታገዝ የአስተዳደር ተቋማትን እየተቆጣጠረ ይገኛል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድን እየወሰደ ያለውን እርምጃ እብደት በማለት ድርጊቱ ክልሉን ወደ አደገኛ ሁኔታ ሊወስደው ይችላል ሲሉ እያስጠነቀቁ ነው። ባለፉት ቀናት የተባባሰውን ሁኔታ ተከትሎ አቶ ጌታቸው ረዳ በአሁኑ ጊዜ የት እንዳሉ፣ ወደ መቀሌስ መቼ እንደሚመለሱ፣ የፌዴራል መንግስቱን ድጋፍ ስለመጠየቃቸው፣ አስተዳደራቸው በክልሉ ውስጥ ስላለው የመቆጣጠር አቅም ዛሬ ቢቢሲ ያነጋግሯቸዋል። አስተዳደራቸው በክልሉ ውስጥ ስላለው የመቆጣጠር አቅም ቢቢሲ ያነጋግሯቸዋል። የትግራይ ክልል ጊዜው አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በአሁኑ ወቅት በትግራይ ክልል ስለተከሰተው ቀውስ መልስ በመስጠት ቃለ ምልልሳቸውን ከቢቢሲ ጋር ጀምረዋል። የመንግስት ማህተም መንጠቅ ማለት ስልጣን መያዝ ማለት አይደለም። ነገር ግን መሬት ላይ ያለውን እውነታ በማዘባረቅ ከፌደራል መንግስት ጋር ያለውን ግንኙነት መጠምዘዝ ነው አላማው። አንድ የህወሓት አንጃ ከፌዴራል ከፌደራል መንግስት ጋር መደራደር ከጀመረ የፕሬዝዳንትነት ቦታውን ይዛል የሚል አስተሳሰብ አለ። አብዛኛው የወታደሩ ክፍል የትግራይ የግዛት አንድነት መጠበቅ አለበት ብሎ ነው የሚያምነው። የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸም ይሻል። አንዳንድ ቦታዎች ሰው በተሰበሰበበት ጥይት ተተኩሷል። ይህ የሆነው አንዳንድ እብድ ሰዎች የመንግስት ማህተም ለመንጠቅና ስልጣን ለመያዝ ካላቸው ጥም የተነሳ ነው። አላማው ከተማ መቆጣጠር ሳይሆን በአንዳንድ ከተሞች ግርግር መፍጠር ነው ብለዋል አቶ ጌታቸው ሲያብራሩ። ቃለ መጠይቁን ሲሰጡ የት እንዳሉ የተጠየቁት አቶ ጌታቸው አሁን አዲስ አበባ ነው ያለሁት፣ በማለት ወደ መቀሌ እንዳልተመለሱ አረጋግጠዋል። ወደ አዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ስልክ ተደውሏቸው እንደመጡም ገልጸዋል። ጠቅላይ ሚኒስትሩ መሬት ላይ ያለውን ነገር እንዳብራራላቸው ነው የጠሩኝ። ይህን ጉዳይ ከጠቅላይ ሚኒስትሩ ብቻ ሳይሆን ከአንዳንድ ምዕራባውያን ዲፕሎማቶች ጋርም እየተወያየሁበት ነው። ከአውሮፓና ከዩናይትድ ስቴትስ አምባሳደሮች ጋርም አውርቻለሁ። እነዚህ ሰዎች ሁኔታውን እየተከታተሉ ይገኛሉ። የፕሪቶሪያ ስምምነት ተፈጻሚ እንዲሆንም እያገዙ ነው ያሉ ዲፕሎማቶች ናቸው፣ በማለት አስረድተዋል። በቅርቡ ወደ መቀሌ ይመለሳሉ ወይ ተብለው የተጠየቁት አቶ ጌታቸው ከጠቅላይ ሚኒስትሩ ጋር ያለኝን ስብሰባ ማጠናቀቅ አለብኝ። በሚቀጥሉት ቀናት ሌሎች ስብሰባዎችም አሉኝ። በሚቀጥለው ሳምንት መጀመሪያ ወደ ትግራይ ይመለሳሉ እቅድ ሱ ነው ብለዋል። በማህበራዊ ሚዲያ ላይ የምንመለከተው ነገር ከትግራይ ሸሽቶ እንደወጡ ነው በሚል ቢቢሲ ላነሳላቸው ጥያቄ ምላሽ ሲሰጡም ለምንድነው ከትግራይ የምሸሸው? በማለት መልሰው ጥያቄ አቅርበዋል። በትግራይ ክልል ባለው የደህንነት ጉዳይ እና ሁኔታውን ለመቆጣጠር ባለመቻለ ሸሽተዋል እየተባለ ነው በማለት ቢቢሲ ጥያቄውን ሲያስከትል አቶ ጌታቸው ደግሞ ማክሰኞ ከሰዓት ከህዝብ ጋር ውይይት እያደረግኩ ነበር። የጊዜያዊ አስተዳደሩ አጋር የሆነው የፌዴራል መንግስቱ ስልክ ደውለልኝ። እርግጥ ነው ሁኔታው የሚያሳስብ ነው። ፌዴራል መንግስቱ ትግራይን የሚያስተዳድሩ ሰዎችን ሰብስቦ ጠርቶ የማናገር መብት አለው። ነገር ግን ይህ የሚባለው ነገር አንደኛው የሕወሓት ክፍል ብዥታ መፍጠር ካለው አላማ ነው። ለውጥ ማምጣት የሚሹ ሰዎችን እኔን ጨምሮ ከትግራይ እየወጡ ነው ይላሉ። ነገር ግን ትግራይን ሸሽቶ ወጥቷል የሚባሉ ሀሰት ነው። ህዝቡን ግራ ለማጋባት ያሰራጩ ወሬ ነው በማለት መልሰዋል። ከፌዴራል መንግስቱ እርዳታ ጠይቀዋል። ምን ማለት ነው ይሄ? የፌዴራል ኃይሎች ጣልቃ እንዲገቡ ይፈልጋሉ ማለት ነው የሚል ጥያቄ ቢቢሲ አቅርቦላቸው አቶ ጌታቸው ጥያቄውን በቀጥታ ሳይመልሱ ወደ ማብራራት ገብተዋል። በፕሪቶሪያው ስምምነት መሰረት የፌዴራል መንግስቱ ኃይሉን ማሰማራት ቢችልም፣ አሁን ባለው ሁኔታ የፌዴራል መንግስት ኃይሎች ጣልቃ መግባታቸው ትክክለኛው እርምጃ ነው ብዬ አላስብም። ፌዴራል መንግስት ከኤርትራ ጋር የምንጋራውን ድንበር የመጠበቅ ኃላፊነት አለበት። ነገር ግን እኛ የምንፈልገው ድጋፍ አሁን ግርግር እየፈጠሩ ያሉ ኃይሎች ወደ ልቦናቸው እንዲመለሱ እድል እንዲሰጣቸው ነው። ከጠቅላይ ሚኒስትሩ ጋር ውይይት ካደረጉ በኋላ የሚፈጠረውን የምናየው ይሆናል በማለት ነው ጥያቄውን ያለፉት። በርካታ የትግራይ ተወላጆች ህወሀት አሁንም ወደ ግጭት ሊወስደን ይችላል ብለው እንደሚያምኑ እና ከዚህ ቀደም ከነበረው ጦርነት አልፎ አሁን ወደ እርስ በራሱ ተከፋፍለዋል የሚል ምልከታ እንዳላቸው ቢቢሲ ያቀረበውን አስተያየት አቶ ጌታቸውም ተጋርተውታል። በዚህ በጣም ነው የምስማማው፣ ያፈነገጠው ህወሀት ባለስልጣናት መሆኑ በቅርቡ ከህግ በላይ የሆነ ድርጊት ለመፈጸም የሞከሩ ወታደሮች ጉዳይ የሚጠቀስ ነው። የትግራይ ህዝብ ሰላም ይገባዋል በማለት ነው የቢቢሲን አስተያየት የተጋሩት። እርሳቸውም የህወሀት ምክትል ሊቀመንበርና ና የጊዜያዊ አስተዳደሩ ፕሬዚዳንት መሆናቸውን በመጥቀስ የህወሀት የመውደቅ አካል እንደሆኑ ለቀርብላቸው ጥያቄ ምላሽ ሲሰጡም አሁ የውድቀቱ አካል ነኝ። ይህንን ክጄ አላውቅም። የዚህ ችግር አካል በመሆን ኃላፊነቱን ከመውሰድ ወደኋላ አላልኩም። እያልኩ ያለሁት ሌላኛው የህወሀት ክፍል በወታደሩ ታግዞ እየፈጸመ ያለው ድርጊት ሊያሳስበን ይገባል ነው ብለዋል። በመቀጠልም ይህ ጉዳይ ከፌዴራል መንግስቱ ጋር ድጋሜ ጦርነት ውስጥ እንድንገባ ከማድረጉም በላይ ሌሎች የውጭ ኃይሎች እንዲሳተፉ ሊያደርግ ይችላል። ይህ እንዲሆን በፍጹም አልፈልግም፣ ምክንያቱም የትግራይ ህዝብ ይህ አይገባውምና ብለዋል። ሌላኛው ቢቢሲ ለአቶ ጌታቸው ያቀርበው አስተያየት አሁን ያለው ስጋት የጎረቤት ሀገር ኤርትራ ኃይሎች አንዱ አንጃ የኢትዮጵያ መንግስት ደግሞ ሌላኛውን ደግፈው በትግራይ ጦርነት ያደርጋሉ የሚል ነበር። ለዚህ ምላሽ የሰጡት አቶ ጌታቸው ይህ ጉዳይ የፌዴራል መንግስቱ የትኛውን ወገን ይደግፋል የሚል አይደለም። የፌዴራል መንግስቱ መሳተፍ ቢፈልግም ሀይሎችን ማሰማራት ይፈልጋል ማለት አይደለም። ኤርትራ ይህን አጋጣሚ ተጠቅማ ከፌዴራል መንግስቱ ጋር ግጭት ውስጥ ብትገባ የጦርነት አውድማ የምትሆነው ትግራይ ናት። ይህን ለማስወገድ ነው የምፈልገው። አለመታደል ሆኖ አንዳንድ የህወሀት ባለስልጣናት ፈቃደኛ እየሆኑ አይደለም። ቢሆንም ይህንን ለማስወገድ ባለን አቅም የተቻለንን ማድረግ አለብን የሚል ምላሽ ሰጥተዋል። የእርስዎ የጊዜው አስተዳደር ምን ያህል ደህንነቱ የተጠበቀ ነው? ትግራይን ማስተዳደርስ ይችላል? የሚሉትን ጥያቄዎችም አንዳንድ የወታደር አካላት ማህተም በመንጠቁ ተግባር ተሳትፈዋል ማለት መላ የትግራይ መከላከያ ኃይል አንደኛውን የህወሓት ኃይል ይደግፋል ማለት አይደለም። እኔም አውቀው ብዛት ያለው የህወሓት ክፍልና ብዛት ያለው የወታደሩ ክፍል ከጊዜው አስተዳደሩ ጎን ነው። አሁን ያለውን መንገጫገጭ መጠቀም የሚፈልጉ ሰዎች እንዳሉ ግልጽ ነው በማለት አልፈውት ነበር። ቢቢሲ ግን ጥያቄን አልመለሱልኝ በማለት ሞገተ። አስተዳደሮ ደህንነቱ የተጠበቀ ነው ወይ ትግራይን መቆጣጠር ይቻላል ወይ ሲል መልሶ ጥያቄውን አስተጋባ። ይህን አሁን ባለው ሁኔታ በአንደኛው የህወሓት ክፍል ምክንያት የሰሜን ምስራቅና ማዕከላዊ ቦታዎችን ቁጥጥር አጥቷል። ይህን መልሰን መቆጣጠር አለብን ነው የምንለው፣ ምክንያቱም ህዝቡ መንግስት የሚያቀርበውን አገልግሎት ማግኘት አለበት የሚል የተደበሰበሰ ምላሽ ሰጥተው አልፈዋል። አንዳንድ መገናኛ ብዙሀንና ግለሰቦች እየገለጹ እንደሚገኙት ጦርነት ይፈጠራል በሚል ስጋት የትግራይ ክልል ነዋሪዎች በአየርና በምድር ትራንስፖርት ከክልሉ እየሸሹ ነው። በነ ዶክተር ደብረጽዮን የሚመራው ህወሓት ደግሞ አቶ ጌታቸውን ከኃላፊነት አውርዶ ጀነራል ታደሰ ወረደ የጊዜው አስተዳደሩ ፕሬዝዳንት እንዲሆኑ ጠቅላይ ሚኒስትሩን እየተማጸነ ነው ተብሏል።